የሶሎዳ አድዋ ተጫዋቾች የሶስት ወር ደሞዝ ባለመከፈላቸው ችግር ላይ ወድቀናል ሲሉ ገለጹም። ሶሎዳ አድዋ ዘንድሮ በኢትዮጵያ ከፍተኛ ሊግ በምድብ ሀ ተደልድሮ ጠንካራ ተፎካካሪ በመሆን በ35 ነጥቦች ሶስተኛ ደረጃን በመያዝ የውድድር አመቱን አጠናቋል። ይህ ባለበት ሁኔታ ግን የክለቡ ተጫዋቾች ከጥር ወር ጀምሮ ያለው ደሞዛቸው ባለመከፈላቸው ከፍተኛ ችግር ውስጥ እንደሚገኙ ለጣቢያችን ተናግረዋል። አንዳንድ ተጫዋቾች ደግሞ የቤት ኪራይ የሚከፍሉት እስከ ማጣት እንደደረሱና ና በማህበራዊ ህይወታቸው ላይ ከፍተኛ የሆነ ምስቅልቅል እንዳስከተለባቸው ለመገንዘብና ና ለማወቅ ችለናል። በጉዳዩ ዙሪያ ማብራሪያና ምላሽ እንዲሰጡን የክለቡ ስራ አስኪያጅ የሆኑትን አቶ ክብሮም ተስፋዬን ያናገርን ሲሆን ችግሩ እንዳለ በማመን ተጫዋቾቹን ደመወዝ ለመክፈል የከተማ አስተዳደሩ ላይ የበጀት እጥረት በመኖሩ ደመወዛቸውን መክፈል አልቻልንም ብለዋል። አቶ ክብሮም ተስፋዬ አያይዘውም ውጤቱን በመፈለጋችን ምክንያት የካቲት ወርን ከባለ ሀብት ተበድሬ ከፍዬ ውድድሩ እንዲጨርሱ አድርጊያሉ። አሁን ላይ ግን ከአቅማችን በላይ ሆኗል ሲሉ ገልጸዋል። ክለቡ በተደጋጋሚ የተጫዋቾች ደመወዝ እንዲከፈል ለከተማ አስተዳደሩ ጥያቄ ቢያቀርብም ከተማ አስተዳደረው የተሰጠው ምላሽ እስከ በጀት መዝጊያ ማለትም እስከ ሰኔ ሰላሳ ጠብቁ የሚል እንደሆነ ስራ አስኪያጁ ጨምረው ነግረውናል። አሁን ላይ የሶሎዳ አድዋ ጉዳይ ወደፊት ወጣ እንጂ በርከት ያሉ የከፍተኛ ሊግና የፕሪሚየር ሊግ ክለቦች ለተጫዋቾቻቸው ደመወዝ ባለመክፈል ስማቸው እየተያያዘ ይገኛል።